ክብሮታዊ ሰላምታችን በያላችሁበት ይድረስ፣ የተወደዳችው የኢትዮ ፎረም ቤተሰቦች እነ ወየ ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም፣ በአማራ ክልል ከጎንደር ቅርብ ርቀት ጠንካራ ውጊያ መቀስቀሱ ተነገረም። ቢቢሲ በብልጽግናው ድሮኖች የሚታወኩ የክልሉ ሕፃናትና ከትምህርት የተለያዩ ዜጎች የሚል ሐተታን ይዞ ወጥቷል። በዝርዝር የምንመለከተው ጉዳይ ይሆናል። ባጫ ደበሌ አሰብ የኢትዮጵያ ሀብትና ቅርስ ነው በሚል ያስተላለፉት መልእክት መነጋገሪያ ሆኗል ኢሳያስም አሰብን እንደምንካፈል ተስማምቷል ያሉት እኒህ ሰው ከዚህ በፊት በቡሬ ግንባር ተጨፈጨፍን በዛላምበሳ ደግሞ ቄራ ሆን ሲሉ ነው የሚታወሱት ትሰሙታላችሁ ጣልቃ ገብነቱ ጦርነቱን ያባብሷል ሲሉ ፕሬዝደንት ኢሳያስ አፈወርቅ የገለጹ የግብፁ ፕሬዝደንት በበኩላቸው ላይ አስመራው ተላላኪያቸው ስለ ግዛት ከጎንህ ነኝ ሲሉ ገልጸውላቸዋል። ይህንንም ይዘናል። ጀነራሉ ባለስልጣኗን አባረሩ። ይህ እርምጃ የተወሰደው የስምረት አመራር መሆናቸው በተገለጸ በቀናት ልዩነት ነው። ተጨማሪ አለን። የፓርላማ አባሉ የአስመራው መንግስት ወኪል ሆኖ መወንጀላቸውን ተከትሎ ምላሽ ሰጥቷል። ባንዳ ያላችሁኝ ባንዳነትን በዙሪያችሁ ይኖር እንደሆነ ፈልጉ ሲሉም ነው የገለጹት። እንመለከተዋለን። ሲኖዶሱ በኦሮሚያ ክልል የተፈጸመውን ግድያ በተመለከተ መግለጫ አወጣም። በዚህ ሰሞነኛ ጥቃት እናትና ሶስት ልጆችን ጨምሮ ስምንት ሰዎች የተገደሉበት ቤተሰብ ጭምር ይገኝበታል። ሌላኛው መረጃችን ነው በታንዛኒያ ህዝባዊ አመፅ መቀስቀሱን ተከትሎ ኤርፖርቱ በአመፁ ወጣቶች መወረሩ ተሰማም። ባለስልጣናት ከሀገር እንዳይሸሹ በሚል የተደረገ ስለመሆኑ ሲገለጽ የሰዓት ላፊ ታውጇል፣ ኢንተርኔትም ተዘግቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ከጎንደር ቅርብ ርቀት ጠንካራ ውጊያ መቀስቀሱ ተነገረም። ቢቢሲ በብልጽግናው ድሮኖች የሚታወኩ የክልሉ ህጻናትና ከትምህርት የተለዩ ዜጎዎች የሚል ሀተታውን ይዞ ወጥቷል። ዛሬም ውጊያም አሁንም ዘመቻ የማያባራ ግድያና ሽፍታ ናችሁ በመሪ ደረጃም ባንዳና ተላላኪ ናችሁ በምክትል ደረጃም የማቃለል ሂደትም በአማራ ክልል አመታትን የተሻገረ ሆኗል። የቢቢሲ ዘገባ የአንዲት የአማራ ክልል ታዳጊ ሁነትን ሲያስረዳም ሐኪም የመሆን ህልም የነበራት እንያት ባለሽ ታዳጊ የምታየው በየእለቱ ጦርነት ነውና ቤት ከዋለች ሶስተኛ ዓመቷን ይዛለች ይላል። እራሳቸውን የሀገር መሪነን የሚሉ ሰዎች ግን ይህንን የሽፍታ እንቅስቃሴ ሲሉ ይገልጹታል። ቢቢሲ ይቺው የጎጃም ታዳጊ ህይወት የክልሉ አብዛኞቹ ህጻናትና ታዳጊዎች እጣ ፈንታ ሆነዋል ይልና ደብተርና ብዕራቸውን ትተው ከብት ሲጠብቁ ነው የሚውሉት በማለትም ያብራራል። ብልጽግና ይህንን ሚራክል ነው ሲል ከአራት ኪሎ ማብራሪያ ይሰጥበታል። ጣቢያው ይቀጥልና በየአካባቢው በድንገት የሚከሰተው ታስ ተኩስ የህፃናትን ነፍሳቸውን ያሸብረዋል። በሰማይ ላይ የሚበር ነገር ሁሉ የሚጥልባቸው አንዳች ነገር ያለ ይመስላቸዋል ይላል። ምክንያቱም ድሮን ሜዳ ላይ የሚቦርቁ አብሮ አደግ ጓደኛ ህፃናቶችን ህይወት ሲነጥቅ አይተዋልና። ብልጽግና ይህንን ማንሰራራት ነው በሚል አዳማ ላይ ይመክርበታል። ቢቢሲ ደግሞ ታዳጊነያትን ጨምሮ ህጻናት የሚማሩባቸው ትምህርት ቤቶች አጠገብ ወታደሮች መስፈራቸውን ነገረችኝ ይላል። ህጻናት ይማሩ የሚለው እዛው ወታደሮቹ በሰፈሩበት አጠገብ ነው። ወደ ከተማ ሄደን እንዳንማር እዛም ሰላም የለም ነው የሚባለው። የሰዎች መታገትን ስንሰማ እንፈራለን ስትልም እንደገለጸችለት ይዘግባል። የብልጽግናው ሰዎች ደግሞ ይህንን ያመጣንላችሁን እድገት አይናችሁን ገልጣችሁ ያለማየት፣ አፍንጫችሁን ከፍታችሁ ያለማሽተት ችግር ወይንም ኔጌቲቭ ኤነርጅ ነው ብለዋል ያጣጥሉታል። ዛሬም ግን ጎንደር ቅርብ ርቀት ሲካሄድ የዋለ ውጋና በተለያዩ ስፍራዎች የተፈጸሙ ጥቃቶች የሀገሪቱ ዜጎች አፍንጫ እድገትን ሳይሆን ባሩድን ሲያሸቱ እንዲውሉ ያደረገ ነው። ትናንት ሌሊት በማዕከላዊ ጎንደር ማክሰኝት የተከፈተው ተኩስን ተከትሎ የተቀሳቀሰው የአካባቢው ውጋም እስካምባ ጊዮርጊስና አዲስ ዘመን ድረስ ተስፋፍቶ የተከናወነ መሆኗል። በዚሁ በጎንደር ቀጠና ምዕራብ ጎንደር ቋራና አለፋ አካባቢዎች ለሶስት ቀናት በርካታ ሰራዊት ስምሪት የተሰጠበት ከፍ ያለ ሰብአዊ ጉዳትም ያስከተለ የተኩስል ይለውጥ ነበርም ከጋሸን ና ፍላቄት ብዙ በማይረግ ስፍራም በጎጃም ቀጠናጃዊም ላለፉት ሶስት ቀናት በተለያዩ አካባቢዎች የነበረው ሁነትም በሁለቱም ወገን ያሉ ኢትዮጵያውያንን ላላስፈላጊ መስዋዕትነት እየዳረገ ያለ ሆኗል። ከአራት ኪሎ የሚቀርበው ማብራሪያም የሽፍታ እንቅስቃሴ ነው የሚል ነውና ችግሩን ወደ ፖለቲካዊ መፍትሄ ለማምጣትም አስቸጋሪ አድርጎታል። ባጫ ደበሌ አሰብ የኢትዮጵያ ሀብትና ቅርስ ነው በሚል ያስተላለፉት መልእክት መነጋገሪያ ሆኗል ኢሳያስም አሰብን እንደምንካፈል ተስማምተዋል ያሉት እኒህ ሰው ከዚህ በፊት በቡሬ ግንባር ተጨፈጨፍን በዛላንበሳ ደግሞ ቄራ ሆነን ሲሉ ነው የሚታወሱት አትንቁት በሚል ስማቸው የሚታወቁት የደርግ ሰራዊትን በወጣትነታቸው የተቀላቀሉት በሻቢያ ኤርትራ ውስጥ ተማርከው የቆዩት ከዛም ኢህአዴግ ውስጥ በወታደርነት ያገለገሉት ባጫም ብልጽግና ደግሞ ከሻቢያ ጋር አሰልፎ ኢትዮጵያውያንን ድ ዘንድ እንዳሰማራቸው ይታወሳል። ከዛም ጀነራል አድርጎ በሁለት ሳምንታት ውስጥ አንስቶ አምባሳደርነት ብሏቸዋል። እኔ ሰው አሁን ደግሞ አሰብን በተመለከተ መልእክት ይዘው ብቅ ብሏል። ይህም መነጋገሪያ መሆኑ አልቀረም። ባጫ ደበሌ ባስተላለፉት አዲሱ መልእክታቸው ስለ አሰብ ቀደም ያለ መግባባት በኢሳያስና አብይ መካከል ነበር ብለው አብይ አህመድ ከአመታት በፊት ኢሳያስን አሰብን ነው የምንጋራው በሚል በሚሊኒየም አዳራሽ ሲነግሯቸው ኢሳያስ በስምምነት ድጋፋቸውን አሳይተው ነበር። አክለው አሰብ ባሻጥር የተወሰደ ነው፣ ነገር ግን የኢትዮጵያ ቅርስና ሀብት መሆኑ ሊታወቅ ይገባል በማለትም የቀድሞ የጦር አዛዦቻቸው በባሌም በቦሌም ማለትም በድርድርም በጦርነትም ይመጣል ንግግርን በሌላ ቋንቋ ደግፈው አቅርበዋል። የባጫ መልእክት አነጋጋሪ የሆነው በናይሮቢ ከአስመራ ሰዎች ጋር ከአመታት በፊት መጨፈራቸው አሊያም በትግራይ ከሻቢያ ጋር አብረው ህዝብ ላይ ከዘመቱ የኢትዮጵያ ወታደራዊ አዛዦች አንዱ መሆናቸው ብቻ አይደለም። ከዚህ በፊት ጀነራል ጀነራል ጻድቃንና ውድ ያሸብርን በዛላምበሳ አቅጣጫ ቄር አደረጉን፣ ጀነራል ታደሰ ወረደ ደግሞ በአሰብ ቀጠና ቡሬ ግንባር አስጨፈጨፈን ያሉበትን ንግግር ያስታወሰ ሁነት ጭምር መሆኑ እንጂ በኢትዮ ኤርትራ ጦርነት እኔ ቡሬ ነው የነበርኩት። ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል። የእኛና የኤርትራኖች ሬሳችንን ሳናነሳ ነው የወጣ ነው። እንደ ቄራ ከብት ነው የገባ ነው። ታንኩን ለገበያ እንደሚሄድ በጎች ነው የነዳው። ከባድመ ከተያዘ በኋላ ጻርቃን እዛ ሀይሉን ሀይል ስቦ በዚህ በኩልም እንዲገባ ተደረገ። ቄራ ገባን ተጨፈጨፈና ተመለሰ የኛ ሰራዊት። ጣልቃ ገብነቱ ጦርነቱን ያባብሷል ላሉ ፕሬዚደንት ኢሳያስ አፈወርቂም፣ የግብጹ ፕሬዚደንት በበኩላቸው ለአስመራው ተላላኪያቸው ስለ ግዛት ከጎንናይ ሲሉ ገልጸውላቸዋል። በአዲስ አበባ እንደ ካድሬ ተቆጥሮ በፓርላማ ከቀድሞ የጥፋት አጋራቸው አብይ አህመድ ጠንካራ ንግግር የተሰነዘረባቸው የኤርትራው ፕሬዚደንት ኢሳያስ አፈወርቂ ወደ ግብፅ ማቅናታቸው ይታወቃል። ከዛም ካልሲሲ ጋር መምከራቸውን ይፋ አድርገዋል። ወደ ጦርነት ካመራን ውጊያውም ከተቀሰቀሰ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያስቆመንም፣ ማንም አንተን የሚያስጥልህም የለም የሚል ዛቻም ከአብይ አህመድ የደረሳቸው ኢሳያስ አፈወርቂም አንዳንዶች የሚያስጥላቸው ፍለጋ ነው በሚል ያነሱትን ጉዞ ደ ካይሮ አከናውኗል። በምስራቅ አፍሪካ ሁለት ጦረኛ እና ገዳይ መሪዎች ሽኩቻ እያተረፈች ያለችውም ግብጽ ሆናለች። በእርግጥ የአስመራው መንግስት ቃል አቀባይ የኢሳያስ የግብጽ ጉዞም በፕሬዚደንት አብዱል ፈታል ሲሲ ግብዣ የመጣ ነው ባይ ናቸው። ከዛም ዛሬ የነበረው የሁለቱ ሀገራት መሪዎች ንግግር ዋና ዋና አጀንዳዎች በሚልም አብራርቷል። የመጀመሪያው በሁለትዮሽ ጉዳዮች ላይ ለመምከር በማለም እንደሆነ የገለጹ ሲሆን ሁለቱ ቁልፍ አጀንዳዎች ግን የቀይ ባህር አጀንዳና የተፋፋመው የሱዳን ጦርነት ናቸው ስለ ለቀይ ባህር በተነሳ ወቅትም ፕሬዚደንት አብዱል ፈታህ አልሲሲ ለኢሳያስ አፈወርቂ በድጋሜ የሀገርህን ግዛትና ሉዓላዊ አንድነትን የማስከበር ጥረትን እንደግፋለን በሚል ቃል እንደገቡላቸው በሀገሪቱ የመገናኛ ብዙሃን ተዘግቧል። ከቀይ ባህር ጋር በተያያዘም ኢሳያስ እንደተለመደው መዳረሻዎቹ የሆኑ ሀገራት በጋራ እንከላከለው በሚል ካነሱ በኋላ ሌላኛው ያተኮሩበት ጉዳይ ግን ጣልቃ የገቡበት የሱዳኑ ጦርነት ሆኗል። እሳቸውም እጃቸውን ያስገቡበትን ጦርነት የመባባሱና መፍትሄ ማጣቱ ምክንያት አድርገው ያቀረቡት ደግሞ የውጭ ኃይሎች ጣልቃ ገብነትን ነው። በእርግጥ የሱዳን ቀውስ የበርካታ ሀገራት እጅ በቀጥታም በተዘዋዋሪ የሚገባበት ነው። ኢሳያስ ከነዚህ እጆች መካከል ያንዱ ባለቤት ናቸው። እንዲያም ሆኖ ጣልቃ ገብነት ያባብሰዋል ሲሉ ዛሬ ተናግሯል። የሆኖ ሆኖ አንድም ፕሬዚደንት አብዱል ፈታህ አልሲሲ በመጪዎቹ ቀናት ለሚያስመርቁት ትልቅ ሙዚየም በእንግድነት ጋብዟቸው፣ ግን የቀይ ባህር ትኩሳት እረፍት የነሳቸው ኢሳያስ ካይሮ ናቸው ለአምስት ቀናትም በዛው እንደሚቆዩ ይጠበቃል። ጄኔራሉ ባለስልጣኗን አባረሩ። ይህ እርምጃ የተወሰደው የስምረት አመራር መሆናቸው በተገለጸ በቀናት ልዩነት ነው። ከቀናት በፊት በአዲስ አበባ መስራች ጉባኤን ያደረገው የናቶ ጌታቸው ረዳው ስምረት ፓርቲ የአመራሮቹን ሹምሽር ማከናወኑን ማሳውቆ ነበርም። ፓርቲው ከመረጣቸው ሰባት ስራ አስፈጻሚ አባላት ውስጥም ሁሉም የህወሀት ማዕከላዊ ኮሚቴ አባል የነበሩናም ቢያንስ ሁለቱ ደግሞ የወቅቱ የብልጽግና መንግስት ሹመኞች ስለመሆናቸው መዘገባችንም አይዘነጋም። ከነዚህ ስራ አስፈጻሚ አባላት ውስጥ አንዷ የስምረት ስራ አስፈጻሚ ወይዘሮ አልማዝ ገብረ ጻድቅ ናቸው። ወይዘሮ አልማዝ የትግራይ ኢንዱስትሪ ቢሮ ኃላፊም ነበሩ። አሁን ከዚህ ኃላፊነታቸው በጀነራል ታደሰ ወረደ ተባረዋል። ኃላፊዋ በጊዜያዊ ያስተዳድሩ ከነበራቸው የስራ ኃላፊነት የተነሱት ፓርቲያቸው ጥቅምት 14 2018 ባካሄደው ጉባኤ የስራ አስፈጻሚ አድርጎ ከመረጣቸው በኋላ ነው። ከትግራይ ጦርነት በፊት ጀምሮ የህወሓት ከፍተኛ አመራሮች መካከል እስከ ተፈጠረው መለያየት ድረስ የህወሓት ማዕከላዊ ኮሚቴ አባል የነበሩት ኃላፊዋ አሁን ከነበሩበት የስልጣን ስፍራ በፊት የክልሉ የከተማና ኮንስትራክሽን ቢሮ ኃላፊ ሆኖም ሰርቷል። ፕሬዚደንት ታደሰ ወረደ ወደ ስልጣን ከመጡ ማግስት ጀምሮ ሲመሩት የነበረው የከተማና የኮንስትራክሽን ቢሮም ከአቶ ጌታቸው ረዳ በኋላ የህወሓት ምክትል ሊቀመንበር ሆኖ የተመረጡት አማኑኤል አሰፋ እንዲተኩት ሆኗል። ከስድስት ወር በኋላ ደግሞ ከተሰጣቸው አዲስ የቢሮ ኃላፊነት እንዲሻሩም ሆኗል። ይህ ደግሞ ስምረት የተሰኘው ፓርቲ ስለ ትግራይ ሊታገል ከአዲስ አበባ ጉባኤውን ባደረገና የአመራሮች ምርጫ ባከናወነ በቀናት ልዩነት ውስጥ ነው። ስምረት ከህወሀት የወጡ እንደዚሁም የተባረሩ ሰዎች በአመራርነት የሚመሰርቱት ሶስተኛው የፖለቲካ ፓርቲ ሆኖ ከሰሞኑ ጉባኤ ማካሄዱ መግለጹ ይታወቃል። ከዚህ ቀደም በ1993 ዓ ምት በነበረው ክፍፍል ከድርጅቱ የተለዩ ሰዎች የመሰረቱት አረና ፓርቲ መቀመጫውን ትግራይ አድርጎ በትግራይ ሲንቀሳቀስ መቆየቱ አይዘነጋም። ከ2010 ወዲህ ደግሞ በ1977 ከህወሀት የተባረሩት አረጋዊ በርሄ አንድ የፖለቲካ ድርጅት ይዘው በመቅረብ መቀመጫቸውን አዲስ አበባን በማድረግ የብልጽግናን መንግስት የጦርነት ተግባራትና ፕሮፓጋንዳ የሚያስተናብሩ ተጋሩ ሆኖ መክረማቸው የሚዘነጋ አይሆንም። የፓርላማ አባሉ የኢሳያስ መንግስት ወኪል ሆኖ መወንጀላቸውን ተከትሎ ምላሽ ሰጡ። ባንዳ ያላችሁኝ ባንዳነት በዙሪያችሁ ይኖር እንደሆነ ፈልጉ ሲሉም ነው የገለጹት። ከሰሞኑ የነበረው የፓርላማ ውሎ በርካታ ጉዳዮች እንደተነሱበትና እየተነሱበትም እንደቀጠለ የሚታወቅ ነው። ፓርላማው መወድሰ አብይና ዝማሬ ብቻ የቀርብበት ዘንድ ፍላጎታቸው የሆኑት የአገዛዙ የውስጥም የውጭም ጋሻ ጃግሪዎቹ ስለምን ጥቂትም ቢሆን የተለየ ሀሳብ አነሱ ያሏቸውን ደሳሌ ጫኔ ላይ ሲዘምቱ ሰንብተዋል። የተወሰኑት ጠያቂ አባላትን አስሮና አሸማቀው ፓርላማውን የህዝብ ተወካዮች ሳይሆን የአብይ ተወካዮች ያደረጉት እነዚሁ አካላት ቀረን ያሉት ግለሰብ ላይም ሲረባረቡ ተስተውለዋል። ይህ ከራሳቸው ከጠቅላይ ሚኒስትሩ የሚጀምር ሲሆን ብሔራዊ ጥቅማችን የባህር በር በዲፕሎማሲያዊና ሰጥቶ መቀበል መርህ እናስከብር፣ ጦርነት ግን በቃ ላሏቸው ደሳሌ ጫነ የሰጧቸው ምላሽም ኤርትራ በየት በኩል አድርጎ ፓርላማ ገባ የሚል ነበር። ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን እንዳይበት ለማድረግ ነው ብለውናል። እንዴት ለ ዞሮ እዚህ እንደመጡ ባይገባኝም ማለት ነው የፓርላማ አባሉ ደሳሌ ጫኔ ይህንን የአብይ ውንጀላ ባያነሱትም ጠቅላይ ሚኒስትሩ በቀደዱላቸው ቦይ ለፈሰሱት ያገዛዙ ተላላኪ ተቾቻቸው ግን ምላሽ ሰጥቷል። የተቃውሞ ትችት ኃላፊነትን መወጣት እንጂ ባንዳነት አይሆንም ይላል የአባሉ ምላሽ። የአስመራው መንግስት ወኪል አገልጋይና ባንዳነት በሚለቀርብባቸው ክስ ይህ ክስ መሰረተ ቢስ ተራ ስም ማጥፋትም ነው። የፖለቲካ ትችትን በባንዳነትና በክህደት ስም ለመምታት የሚደረግ አሳፋሪ ሙከራ ነው። ስለዚህም ባንዳ ያላችሁኝ ተቾች አይሸሽም ባንዳነት ይኖርባችሁ ከሆነ በዙሪያችሁ ፈልጉ፣ ከኛ ቤት ግን ባንዳ የለም ነው መልሴ ብለዋል። ኢትዮጵያ የባህር በር ማግኘቷን ትቃወማለ በሚል ተከሰስኩ የሚሉት አባሉ ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውንም አይነት ዲፕሎማሲያዊ ጥረትን የምቀበለው ነኝ። ተቃውሞ ያለው የባህር በርን በተመለከተ በጉዳዩ አያያዝ ላይ ነው። መንግስት የባህር በርን እንደ ሕልውና ጥያቄ በማቅረብ ሀገሪቱን ወደ ጦርነት አፋፍ እየመራ መሆኑን ተችቻለሁ። የኔ አቋም የባህር በር ጥያቄው በሰላማዊ በህጋዊና ሰጥቶ መቀበል መሰረት ባለ ደረጋ አካሄድ ብቻ መፈታት አለበት የሚል ነው። ሀገራችን አሁን በውስጥ እርስ በርስ ጦርነት ተወጥራ ባለችበት ሁኔታ የውስጥ ዘላቂ ሰላምን ማረጋገጥ ሲገባት በባህር በር ስም ተጨማሪ የውጭ ጦርነት ውስጥ በመግባት በዚህ ጉዳይ ላይ ሌላ የዜጎች ደምና ህይወት መከፈል የለበትም ነው። ጦርነትን የሚጋብዝ አካሄድን መቃወም የሀገር ፍቅር እንጂ ባንዳነት አይደለም ሲሉም አብራርቷል። እናም የገዢው ፓርቲ ኃላፊነት የፖለቲካ ትችትን ባለዋቂዎች የብሔራዊ ክህደት ክስ ለማኮላሸት ከመሞከር ይልቅ ለቀረቡ ወሳኝ ጥያቄዎች አሳማኝና ተግባራዊ ምላሽ መስጠት ያሻል ሲሉም አንስቷል። ሲኖዶሱ በኦሮሚያ ኦሮሚያ ክልል የተፈጸመው ግድያ በተመለከተ መግለጫ ወጣም። በዚህ ጥቃት እናትና ሶስት ልጆችን ጨምሮ ስምንት ሰዎች የተገደሉበት ቤተሰብ ጭምር ይገኝበታል። በኦሮሚያ ክልል አርሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸሙ ጥቃቶች ህጻናትን ጨምሮ ሀያ አምስት ሰዎች መገደላቸውን የተጎጂ ቤተሰቦችና በአካባቢ የሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አመራሮች መግለጻቸው ይታወቃል። ይህንን በተመለከተም ሲኖዶሱ መግለጫ አውጥቷል። በክልሉ በምስራቅ አርሲ ዞን አስተዳደር በጉና በመርቲ ጊዜ በሻርካና ሆሎንቆዋቢ ወረዳዎች ውስጥ በሚገኙም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ላይ የተፈጸሙትን አሰቃቂ ግድያዎችን እናወግዛለን ብሏል። ሲኖዶሱ በመግለጫው በዚህ ወር ብቻ 25 ኦርቶዶክሳውያን በድንገት ማንነታቸው ባልታወቁ አካላት በአሰቃቂ ሁኔታ ተገድሏል ይላል። ግድያው ከእለት ወደ እለት እየተባባሰ መሆኑን አንስቶ ቋሚ ሲኖዶስ የተመለከተው በከባድና በጥልቅ የሀዘን ስሜት ውስጥ ሆኗል ይላል። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጽሀፍትም ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው ነውም ብሏል። እናም ጉዳዩ በቀጥታ የሚመለከታቸው የመንግስት አካላትም ይህንን ኢሰብአዊ የሆነ ተግባር በጽኑ በማውገዝ እናም በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነትን መብት እንዲያስከብሩና እንዲያከብሩም ጠይቋል። እንዲህ ላለው ውግዘትም በሀገሪቱ ላለው የሰላም እጦትም ብልጽግና ምላሹን በዚህ አመት መጀመሪያ ላይ ያሳውቋል። ሰላም ያጣቸው ጭንቅላታቸው ውስጥ እንጂ ሰላም ነን በማለት አሁን ኢትዮጵያ ያለችበት የሰላም ሁኔታ ባለፉት ሰባት አመታት ይቅርና ባለፈው ወር ከነበረችውም በእጅጉ የተሻለ የሰላም ሁኔታ ነው። አንዴ ሰላም የለም ብሎ ሰው ጭንቅላት ውስጥ ስላስገባ ሰላምን በንጽጽር ለማየት ይቸገራል እንጂ አንጻራዊ ሰላም አለ። ባይኖርማ ግብርና አያድግም፣ ኢንዱስትሪ አያድግም፣ ማዕድን አያድግም። ማህበራዊ ሚዲያ እና በአሉታዊ ሚዲያ ላይ ያለው ካልሆነ በስተቀር ተጨባጭ እውነታው ሲታይ በኢትዮጵያ ከጎረቤታችንም ሳይሆን ከየትኛው የተሻለ ሰላም በታንዛኒያ ህዝባዊ አመፅ መቀስቀሱን ተከትሎ ኤርፖርቱ በአመፁ ወጣቶች መወረሩ ተሰማም ባለስልጣናት ከሀገር እንዳይሸሹ በሚል የተደረገ ስለመሆኑ ሲገለጽ የሰዓት ላፊት አውጇል። ኢንተርኔት ተዘግቷል። በተለያዩ ሀገራት በተለይም በአፍሪካ አገዛዝን የሚቃወሙ ተቃውሞዎች ተቀስቅሰው መንግስታትን እያስወገዱ ወይ ደግሞ ፖሊሲን እያስለወጡ ናቸው። ታንዛኒያ ደግሞ ተረኛ ሆናለች። ልክ አዲስ አበባ እንዳሉት የብልጽግናው መሪዎች ሁሉ ዳሬ ሰላምም ዋነኛ ተቃዋሚዎች እንዲበተኑ እየ እየተደረገም ጥቃቅን ፓርቲዎችን ማጀቢያ አድርጎ የሀገሪቱ መንግስት ምርጫ የሚለውን ድግስ አዘጋጅቶ ነበርም። ነገር ግን አደጋ ውስጥ የከተተው ህዝባዊ አመፅ ተቀስቅሶበታል። በሀገሪቱ በመቶዎች የሚቆጠሩ ሰልፈኞች ትናንት የፕሬዚደንት ሳሚያ ሱሉ ሀሰን የመረጡ የዘመቻ ፖስተሮችን እየቀደዱ ተቃውሟቸውን ከገለጹ በኋላ የታንዛኒያ ፖሊስን በከተማ የሰዓት እላፊ ገደብ አውጇል። በዳሬ ሰላም ታንኮችን ጨምሮ ከፍተኛ የወታደሮች አባላትም በአውራ ጎዳናዎች ቢሰማሩም ሀገራችን እንድትመለስልን እንፈልጋለን ለን እያሉ የሚዘምሩ በአብዛኛው ወጣቶች የሚበዙባቸው ተቃዋሚዎች ትናንት ተቃውሞ ማሰማታቸውን ተከትሎ ወደ አመፅ ከፍ ብሏል። በዳሬ ሰላም ኔልሰን ማንዴላ ጎዳና የሚገኘ የፖሊስ ጣቢያን በተቃዋሚዎች እንደተቃጠለ በዘገባዎች ተመላክቷል። ከምርጫው በኋላ ተቃውሞ ሲቀሰቀስ በመላ ታንዛኒያ ኢንተርኔት ግንኙነት መቋረጡን አገልግሎቱን የሚከታተለው ኔትብሎክስ ይፋ አድርጓል። በታንዛኒያ ብሔራዊ ቴሌቪዥን ጣቢያ በኩል በመላ ሀገሪቱ የሰዓት እላፊ መጣሉን ያወጁት የፖሊስ አዛዡ ደግሞም ጦሩና የፖሊስ መኮንኖች በዳ ሰላም ጎዳናዎች ቁጥጥር እንደሚያደርጉም አሳውቋል። የታንዛኒያ መንግስት ቃል አቀባይ የመንግስት ተቀጣሪ ሰራተኞች ከቤት እንዳይወጡ የሚል ትዛዝ አስተላልፏል። ተማሪዎችም ከቤታቸው እንዲቆዩ ታዟል። የብሪታንያ የውጭ ጉዳይ መስሪያ ቤት ወደ ዳሬ ሰላምና ከዳሬ ሰላም የሚደረጉ የተወሰኑ ዓለም አቀፍ በረራዎች መቋረጣቸውን፣ በአሩሻና በኪሊማንጃሮ ከተሞች የሚገኙ አውሮፕላን ማረፊያዎች መዘጋታቸውን ይፋ አድርገዋል። የታንዛኒያ መገናኛ ብዙሃን ደግሞ ኤርፖርቱ በተቃዋሚ ሰልፈኞች ቁጥጥር ስር ወድቋል ብለዋል። ለዚህ ማስረጃ ያሉትን የሚመስል ጭምር አያይዘው ማሰራጅቷል። በርካታ ወጣቶችም ወደ ኤርፖርቱ ሲገቡ ታይቷል። አምነስቲ ኢንተርናሽናል የታንዛኒያ መንግስት ዜጎችና ጋዜጠኞችን ለማፈን ጨቋኝና ግልጽ ያልሆኑ ህግጋትን በተለያየ መንገድ ሲጠቀም ነበር ብሎ በእንዲህ አይነት የሰብአዊ መብት ቀውስ ውስጥ የታፈኑ ድምፆች፣ የተጨቆኑ ተቋሚዎችናም ውስን የህዝብ ተሳትፎን እያየን ነው በማለት አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበርም፣ አበቃን።